ቅዱስ ጴጥሮስ ተፍጻሜተ ሰማዕት ለአባቶች ሊቀ ጳጳስ 17ተኛ የሆነ የከበረ የእስክንድሪያው ሊቀ ጳጳስ ቅዱስ ጴጥሮስ ሕዳር 29 ቀን በሰማዕትነት አረፈ። አባቱ ሊቀ ካህናት ቴዎድሮስና እናቱ ቅድስት ሶፊያ እግዚአብሔርን የሚፈሩ ጻድቃን ነበሩ። ነገር ግን ልጅ ስላልነበራቸው እጅግ ያዝኖ ነበረ። ሶፊያም በአምስተኛው ቀን የቅዱሳን ሐዋርያትን የቅዱስ ጴጥሮስ ወጳውሎስ በዓልን ለማክበር ወደ ቤተ ክርስቲያን ስትሄድ ሌሎች ሰዎች ከልጃቸው ጋር ለባሉ ሴዳ የታዘነች፣ ቤተ ክርስቲያንም ሄዳ እግዚአብሔር ልጅ እንዲሰጣት በቅዱሳኑ ሐዋርያቱ ስም ለመነችው። በዚያች ሌሊት የከበሩ ሁለቱ ሐዋርያት ተገለጡላትና የከበረ ልጅ ትወልጃለሽ፣ ስሙንም ጴጥሮስ በይው አላት። እርሷም ከወለደች በኋላ ስሙን ጴጥሮስ አለችው። ሰባት ዓመትም በሆነው ጊዜ የሃይማኖትን ምስጢር ይማር ዘንድ ወስዳ ለሊቀ ጳጳሳቱ ለአባት ዮናስ ሰጠችው። ሊቀ ጳጳሳቱም በሥራ ታሳደጉትና ከእርሳቸው ጋር የሚያገለግል ሆነ። እርሳቸውም ከማረፋቸው በፊት ጴጥሮስ በእርሳቸው ቦታ እንዲሾም ተናገሩ። ካረፉም በኋላ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ተሾመና በታላቅ ተጋድሎ እየኖረ አገልግሎትን በሚገባ አከናወነ። በእርሱ ዘመን የአንጾቂዋ ታላቅ ሰማዕት ቅድስት ሳራ ልጆቿን ልታስጠምቅ ወደ እርሱ መጣች። እርሷም የካሃዲው የዲዮቅልጥያኖስ ባለሟል የሆነ የአንዱ መኳንንት ሚስት ነበረች። ባሏ ንጉሡን በመፍራት ሃይማኖቱን ሲክድ፣ እርሷ ግን በእምነቷ ጸናች። ሁለት ልጆችንም ስትወልድ የክርስትና ጥምቀት ልታስጠምቃቸው አልቻለችም፤ ምክንያቱም በአንጾኪያ ቤተ ክርስቲያናት በሙሉ ወድመው ነበረ። ወደ እስክንድሪያም ሄዳ በአቡነ ጴጥሮስ እጅ ልታስጠምቃቸው አሽከሮቿን ይዛ ተነሳችና በመርከብ ተሳፈረች። በመሃል ኃይለኛ ማዕበል ተነስቶ መርከቢቱን ልትሰምጥ ሆነ። ቅድስት ሳራም ልጆቿ ሳይጠመቁ እንዳይሞቱ በማለት ጸሎት ካደረገች በኋላ የቀኙን ጡቷን በምላጭ ቀዳ በደሟ የልጆቿን ግንባር በመስቀል ምልክት አደረገችባቸው። በጀርባቸውና በደረታቸውም ላይ እንዲሁ አድርጋ በባሕሩ ውስጥ አጠመቀቻቸው። በዚህ ጊዜ ታላቅ ጸጥታ ሆነና ማዕበሉ ጠፋ። እስክንድሪያም ደርሳ ከአባ ጴጥሮስ ዘንድ ልጆቿን ልታስጠምቅ አቀረበቻቸው። ተፍጻሜተ ሰማዕት ቅዱስ ጴጥሮስም ብዙ ልጆችን እያጠመቀ በተራ ደግሞ የቅድስ ሳራን ልጆች ሊያጠምቅ ሲል ውሃው እየረጋበት እንቢ አለው። እስከ ሶስት ጊዜም እንዲህ ሆነ። ምን እንደሆነ ቅድስ ሳራን ሲጠይቃት ያደረገችውን ነገረችው። ይህንንም ሲሰማ እጅግ በመደነቅ አንዲት ቤተ ክርስቲያን እንዲህ ትላለች፣ እንዲህም ትሰራለች ብሎ ጌታችንን አመሰገነው። እርሷን ፈርታ ይቅርበሉኝ ብላ እግሩ ስል ስትወድቅ እርሱ አይዞሽ፣ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ ባጠመቅሻቸው ጊዜ በመለኮታዊ እጆቹ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነው አላት። ቅዱስ ጴጥሮስም ሥጋው ደሙን ከነ ልጆቿ አቀበሏትና ወደ አንጾኪያ ተመለሰች። ሌላው በቅዱስ ጴጥሮስ ዘመን የተፈጸመው ነገር የአርዮስ መነሳት ነው። ለስም አጠራሩ ክብር ይግባውና ጌታችን ወልድ ፍጡር ነው ብሎ የተነሳውና ሰይጣን በልቡ ያደረውን የአርዮስን ከስህተቱ ይመለስ ዘንድ ቅዱስ ጴጥሮስ ብዙ መከረው። ነገር ግን አርዮስ እምቢ ቢለው ረግሞ አውግዞታል። የንጉሱም አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እያስተማረ መሆኑን ከሃዲው ንጉሥ ዲዮቅሎቲያኖስ ሰማ። ወታደሮችን ልኮ አሳስሮ አስመጣው። ቅዱስ ጴጥሮስም ሕዝቡ ስለ እርሱ ሊሞት የተዘጋጀ መሆኑን በተመለከተ ጊዜ ነፍሱን አሳልፎ ሊሰጥ ወደደ። ሕዝቡንም በቀናች ሃይማኖት እንዲጸኑ ካስተማራቸው በኋላ አጽናንቶ አሰናበታቸው። አሪዮስም ቅዱስ ጴጥሮስ በንጉሡ ትእዛዝ እንደሚሞት ካወቀ በኋላ ከውግዘቱ እንዲፈታው አኪላስንና ለእስክንድሮስን አማላጅ አድርጎ ላካቸው። እነርሱም አሪዎስን ከውግዘቱ እንዲፈታው ሄደው ቅዱስ ጴጥሮስን ለመኑት። ነገር ግን እርሱ ከውግዘቱ ላይ ሌላ ውግዘት ጨመረበት። ጌታችንም ልብሱ የተቀደደ ልጅ ሆኖ ተገልጦለት አርዮስ ልብሴን ቀደደብኝ ብሎኛል ብሎ ለናኪላስ አስረዳቸው። ይህም ከባሕሪ አባቴ ለየይ ማለቱ ነው። ሁለተኛም ከአሪዎስ ተጠበቁ፣ በክነትም ስራ ተሳተፉ። እርሱ ለክብር ባለቤት ለክርስቶስ ጠላቱ ነውና አላቸው። ይህንንም ከነገራቸው በኋላ ሕዝቡ ሳያዩ ሊገለው ካለው ንጉሥ ከዲዮቅለጣኖስ ጋር ስለ ሞቱ በስውር ተማከረ ይኸውም ሕዝቡ ሳይሰማ እንዴት ይገሉት ዘንድ ነው ንጉሡም አስቀድሞ በእስር ቤት አቆይቶ ልዩ ልዩ በሆኑ ጽኑ ማሰቃያዎች አሰቃይቶት ነበረ አሁንም ቅዱስ ጴጥሮስ በእስር ቤት ሳለ መስኮቱን ሲያንኳኳላቸው ወታደሮቹ ሰው ሳይና ሳይሰማ በስውር መጥተው አንገቱን እንዲቆርጡ ተማከረ ጌታችንንም በጸሎቱ የደሜ መፍሰስ ለጣዖት አምልኮ መጨረሻ ይሁን ከሁሉ ዓለም ይጥፋ ብሎ ለመነው። ወዲያውኑም ከሰማይ አሜን ይሁን ይደረግ የሚል ድምፅ መጣለት። ይህን ድምፅ በእስር ቤት አቅራቢያ የነበረች አንዲት ድንግል ብላቴና ሰምታ ለሕዝቡ ተናግራለች። አቡነ ጴጥሮስም ጸሎቱን ከጨረሰ በኋላ የሚሰይፉትን ወታደሮች ጠርቶ የታዘዛችሁትን ፈጽሙ አላቸውና መጥተው ሰየፉት። በማግስቱም ሕዝቡ ቅዱስ ጴጥሮስ በሰማዕትነት ማረፉን በሰሙ ጊዜ ወደ እስር ቤት መጥተው ሥጋውን አንስተው ወደ ቤተ ክርስቲያን አግብተው በወንበሩ ላይ ያስቀመጡት። ይህም ቅዱስ ጴጥሮስን በሕይወት እያለ ከዚህ በፊት በወንበሩ ላይ ሲቀመጥ ማንም አይቶት አያውቅም ነበርና ነው። አንድ ቀን በወንበር ላይ የማትቀመጥ ለምንድነው ብለው ጠይቀውት ነበረ። እርሱም እኔ እግዚአብሔር በወንበሩ ላይ ተቀምጦ አየዋለሁና ስለዚህ በዚህ ወንበር ላይ መቀመጥ እፈራለሁ ብሏችኋል። ግንዘቱንም ካከናወኑ በኋላ የተመረጡ ሊቀጳጳሳት ሥጋቸው ካለበት ቦታ ቅዱስ ሥጋውን በክብር አኖሩት። ከሥጋው እጅግ አስገራሚ ታላላቅ ታምራት እና ብዙ ፈውሶች ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም ከአባታችን በረከት ያሳትፈን። ምንጭ የኅዳር ወር ስንክሳር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።